አሰላም አሌይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ያየወሉ ቤተሰቦች እንደት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ማ ነው ጥቁር ውሃ የናፈቀው? እስኪ ላሳያችሁ ጥቁር ውሃን ማለት ነው። በትንሹም ቢሆን ማሻላ እንደዚህ ይመስላል ማለት ነው። ያው እየተራመድኩ ስለቀረጽኩት ገጭ ጓ ይላል። እስኪ ዩት ማሻላ፣ ደስ ይላል አገራችን ማለት ነው። እና አንዳት ናችሁ? ሰላም ናችሁ? የኔ ሰላም ነኝ። አልሐምድላ ሽር እያልኩ ነው እኔ በአገሬ ማለት ነው፣ ከወልዳያ እስከ ጥቁር ውሃ እና እስኪ ጥቁር ውሃ የናፈቃችሁ እንያችሁ። ጥቁር ውሃ አካባቢ ማለት ነው፣ እንትኑ ዳር ላይ ማለት ነው። ወንዙ ግን በጣም በታተኑት አንሷን ማለት ነው። ይህም መሌ ነው። ምንድን የሚበላ አትክልት ለምን ስለበታተኑት፣ ውሃው በጣም ነው ያነሰው ማለት ነው። ይህን ይመስላል ወንዙ ጥቁር ውሃ መቻሪ የሚደው የሚባለው ማለት ነው። ነገራችን ግን እንደዚህ ያምራን ማለት ነው። ውብ ነው ማለት ነው። ይሄ የወንዙ አካባቢ ነው ዳርዳሩ ማለት ነው። ጎላነኔዎች በመውቀሪት እና በጎላነኔ አካባቢ ያለ እንትን ነው ማለት ነው። መንገድ ነው። ይህን ይመስላል ጋበስኳቸ ይሁ ማለት ነው። ግን እየተራመድኩ ነው፣ እየተራመድኩ ነው፣ ሽር እያልኩላችሁ ነው ማለት ነው። እስኪ ማን ነው የሚያውቀው ይሄን አካባቢ? ይሄን አካባቢ ያወቀ ይሸለማል። ውሃው ግን በጣም ነው እንትን ያለው ያነሰው ማለት ነው። ድንጋዩ ምናምን ነው የሚታየው እዚህ ጋር፣ ያን ያክል እንትን የለው ውሃው አንሷን ማለት ነው። ድሮ የጥቁር ውሃ አሪፍ ነበር። ውሃው በጣም ረዝም ነበር። ድምፁ ምናምኑ በቃ እንትን ይጮህ ነበር ማለት ነው። አሁን ግን ምንም በቃ ብትንትን በዛ በዚህ ያኔ ገበሬዎቹ በጣም ጎብዘዋን፣ አትክልት ይተክላሉ ፍራፍሬ ነገሮች ምናምን በቃ ግን ብትንትን ስላለ ውሃው እንስብሏን ማለት ነው። አትክልት ነሁናን ማሻ ጎብዘዋን ማለት ነው ቃሪያ፣ ጎመን፣ ሰላጣን ምናምን ሱስ ስለሚያመርቱ በጣም ምርጥ ሆኗል። ድሮ እንትን ነበር ጤፍ ምናምን ነበር። ብዙ ጊዜ ገበሬው ላይ ማምረት እንትን የሚለው አሁን ግን ሂደዋን ሂደዋን፣ አልኳቸው ሂደዋን። ገበሬው ሁላ ማለት ነው በጣም እየሰሩ ነው ያሉት እና ይሄ ሁላች ግራሩ፣ ሳሩ፣ ቡና ናምና ተክልቱ እንዳለ ነው። ደስ ይለነው ነት ጌሾ ያለው ጌሾ ያለው ቡና ያለው ቡና በቃ በጣም ነው ደስ የሚለው። ጃርዛዎች ናቸው። በባጃጅ ሄደን በባጃጅ ሲጠፉ የምንለው ማለት ነው። እዚህ ግን ጎላ አለኔ በቃ እዛ ጦጣ ማደሪያ ነው። ማንም የሚባለው ተወርዳላችሁ በእግራችሁ ነው ማለት ነው። እና ይሄን ይመስላል። አትክልቱ አሪፍ ነው፣ ደስ ይላል ማለት ነው። ይሄ ሙዝ ምናምን ያለበት አካባቢ ነው ደስ ሲል ይህን ይመስላል። ቪዲዮዬን ሸር ላይክ አድርጉ፣ እስከ መጨረሻው ተከታተሉ እላችኋለሁ። ቪዲዮዬን እስከ መጨረሻው ተከታተሉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እላችኋለሁ። እና እኛ እየተጓዝን ነው ማለት ነው። ገና ጉዞ ላይ ነን፣ ልንሻገር ወደ ባጃጅ ልንሄድ ማለት ነው። ግን በጣም የእግር መንገድ ያለብን ይህን ከተሻገርን በኋላ የሆነች አቀበታለች ወገብ ያዝ የምታደርግ ማለት ነው።